ሰላም ደህና ናችሁ፣ ውድ የዩቲዩብ ተከታዮቻችን፣ እንዴት ናችሁ? እኔ ደህና ናችሁ፣ እግዚአብሔር ይመስገናል። ዛሬ በትልቅ ሰርፕራይዝ ነው የመጡት። እሱም ሰርፕራይዝ እንግዲህ የምንሄድበት ቦታ አሳያችኋለሁ። ለረዱ በጣም የሚገርም ሰርፕራይዝ ነው የመጣው። ስለዚህ ቀጥታ ወደዛ እንሄዳለን፣ አስቸኳይ ስለሆነ ሁላችሁም የትም እንዳትሄዱ። ስታዩት በጣም ትደሰታላችሁ እያስባለሁ። የረዱ ሪአክሽን ይህን እስከማይወጣ አጓጉቻለሁ። ስለ ጉዳዩ ቦታ ላይ ሲገኝ አሳያችኋለሁ ማለት ነው። የትም እንዳትሄዱ አብራችሁ ቆዩ። የኔ ቆጁ፣ እንዴት ነሽ? እንዴት ነሽ? ዛሬ እየቀረስኩ ነው እንዴ የመጣሁልሽ። እሺ ጤናሽ ሁሉ ሰላም እግዚአብሔር ይመስገን። ዛሬ የሚገርም ነገር ላንቺ አዘጋጅቼልሻለሁ። ምን እንደሆነ ገመችሽ? በቃ ሰርፕራይዝ ነው ላንቺ። በጣም ነው የምትደሰችበት። በእርግጠኝነት ምግብ ምግብ አለ። ብቻ ሲሄድ አሳይሻለሁ። አይ ብዙ ነው፣ ግን ቅርብ ነው። ስጦታ ስለሆነ ለተመልካቾችም እንደ ዕድል የሚጠቀሙ ከሆነ የሆነ ወተቻዎች በዛው አጋጣሚ የሆነ ትልቅ ስጦታ አሰብሽ። አይ እሱማ ከቦር አልነው እንጂ አይደለም። ስለዚህ ተመልካቾቻችን እሱን አሳይሻለሁ። አሁን አናቆያቸው፣ ተዘጋጅቷል ሁሉ ነገር ተዘጋጅቷል። ስለዚህ በቅርቡ ምን አለብን እኮ እግዚአብሔር እንግዲህ ከእሱ ጋር የተገናኘ ነው ይዘ ከቶቶ ጋር የተገናኘ ነው ልብስ ስለዚህ አሁን የምንሄድበት ቦታ ሄደን ሰፕራይዙ ነው ማለት ነው። በጣም ነው የምትወደው ሚስቴ ሰርፕራይዝ። አይ አቀርብ አለ። ስለዚህ አብረን እንሂድ፣ ተመልካቾችም የትም እንዳይሄዱ። እዛ በደንብ አድርጌ ዲቴል ሁሉ እነግራቸዋለሁ። ለማንኛውም አብራችን ቆዩ። ሙባ አመሰግናለሁ። ቴምር አይጠፋም እዚህ ሁሌ በመጣው ቁጥር ተመልካቾች፣ ቴምር እዚህ እንደበላው ነው። እንደውም ለቴምር ብዬ ነው የመጣሁ በቃ እንጂ ለመብላት ቤት ስትገዙ ስትገዙ እና ቴምር ይሰጣቸዋልና በጣም ደስ ይላል። እንደ ቴምር ጣፋጭ ድርጅት ነው። ለማንኛውም ነው ሰላም ነው፣ ሰላም እግዚአብሔር ይመስገናለን። እንግዲህ በድጋሚ እንኳን በሰላም መጣ ወደ ቴምር ሪል እስቴት ወደ ድርጅታችን ማለት ወዳለሁ። እንግዲህ የተወሰነ ገለጻ ላድርግልህና ድርጅታችን ቴምር ሪል እስቴት ከዚህ በፊት ከሰባት በላይ ቤቶችን የተለያዩ ቦታ ላይ ገንብተን ለደንበኞች አስረክበናል ወይም ደግሞ የቤት ባለቤት አድርገናል ማለት ነው። እና አሁንም ደግሞ በአሁኑ ሰዓት ላይ በተመረጡ ቦታዎች ላይ እየገነባን እንገኛለን። በጣም ቆንጆ ቦታዎች ላይ ማለት ነው። ለምሳሌ ያክል በፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ አብዛኛው ሰው የሚያውቀው ነው። እዛ ጋር እየገነባን እንገኛለን። አያት ሎሚያድ እና አያት ሎሚያድ ሱፐር ማርኬት ጋር ከፍ ብሎ እንዲሁም ደግሞ አያት ፈረስ ቤት ጋር ማለት ነው። በተጨማሪም ደግሞ ጋርመንት ጋር እንደዚህ እየገነባን እንገኛለን። ተክለ ሃይማኖት ሆስፒታልም ጋር እዛ ጋም እየገነባን እንገኛለን። በጣም በፍጥነትና በጥራት ነው እየገነባን የምንገኘው። ሌላኛው ደግሞ በቆንጆ ዋጋ ነው ለከስተመሮች ይዘን እየቀረብ ነው ማለት ነው። በባለፈው ኢትዮ አዋርድ ላይ በተመጣጣኝ ዋጋ በመሸጥ የኢትዮ አዋርድ ተሸላሚ ሆነናል ማለት ነው። ድርጅታችን በዚህ ተሸላሚ ሆነዋል ማለት ነው። በጣም ደስ እንግዲህ ቴምር ስቴት በጣም እኔም እስከማውቀው ድረስ በጣም ሙሉ ፊርሜን ፈርሜ ለተመልካቾች የማቀርቡ ድርጅት ነው። ለመናገር በጣም ጥራትን እና ሰዓትን አብሶ፣ ሰዓት በጣም ትልቅ ነገር ነው፣ የምናውቀው ነገር ነው። ብዙ ስቴቶችን እናቃለን። ብዙ ቦታ ውስጥም ያላችሁ ሰዎች ታቁታላችሁ፣ ሰዓት በጣም አይከበርም። እና ቴምር ስቴት አንደኛ ና አንደኛ ሰዓት አክብሮ የሚሰጥ ድርጅት ነው። ይሄን እኔ ፈርኒ ተመልካቾቻችን፣ ምክንያቱም ወንድሞቼም እዚህ ድርጅት ውስጥ እንግዲህ ሱቅን ምንም ስለገዝ ማለት ነው አይታችኋል ቤተሰብንን። እና ዛሬ የመጣሁበት ምክንያት እንግዲህ አንደኛው ነገር ረዱን ሰርፕራይዝ ለማድረግ ነው የመጣሁት። ያን ሰርፕራይዝ እነግረሃለሁ ምናልባት መጨረሻ ላይ እነግረሃለሁ። ከዚህ ከመውጣታችን በፊት ረዱ አሁን አጋጣሚ ሆኑ መኪና ውስጥ ነው ያለችው። መጣሁ የሆነው ቦታ ብያት ነው የመጣሁት ቀስታ ማለት ነው። እና ሰርፕራይዝ እንዳላት ነግር ያታለው ሰርፕራይዝ ግን መሰጣት ከእናንተ አንዳችሁ ሰዎች እንግዲህ ትሰጡልኛላችሁ ማለት ነው። የሰርፕራይዝ ምን እንደሆነ ልንገርህ እና እንቀጥል፣ ምክንያቱም ተመልካቾችን በጣም ጓግተዋል ይህን ሰርፕራይዝ ለማወቅ ማለት ነው። እንግዲህ እግዚአብሔር ፈቅዶ ወደ ትዳር እየሄደ ነው የምንገኘው። ያ ከሱ በፊት ደግሞ ግዴታ የሚያስፈልገው ፎቶሹት አለ። ያን ፎቶሹት ለማድረግ ደግሞ በጣም ቦታ ስናማረጥ ነበር እዚህ አዲስ አበባ ውስጥ ምናምን የት እናድርገው? ምናምን በጣም ስንጨነቅ ነበር እና እኔ ደግሞ ከዚህ ውጭ እንዲሆን ስለፈለግኩት ትኬት ምናምን ቆርጬ ሰርፕራይዝ ላደረጋት አስቤም ብዬ ሮዲ ትኬት ቆርጬ ጨርሻለሁ። እና ያንን ሰርፕራይዝ ከእናንተ ጋር አንድ ላይ ግንጋራት ብዬ ያሰብኩት እና በጣም ደስተኛ ትሆናለች ብዬ አስባለሁ። በዛውም ትዝናናለች፣ በጣም ጥሩ ጊዜ ታሳልፋለች ብዬ አስባለሁ። እና ሞስት ትኬት ቆርጬ ብዬ ጨራረሻለሁ። ሰው ስታየው በጣም ደስተኛ ትሆናለች ብዬ አስባለሁ። ስለዚህ ፎቶዎቻችን እዚህ አዲስ አበባ ውስጥ አይሆንም ማለት ነው፣ ሌላ ቦታ ነው የሚሆነው ማለት ነው። ስለዚህ ያንን ነገር እንነግራታለን ማለት ነው። ስለዚህ አታውቅም፣ ግን ያንን ነገር ኦልሬዲ ላሳይክ። ለማንኛውም ተመልካቾቻችን ይኸውና ፓስፖርቱ እስከነ ቲኬት ማለት ነው፣ እስከነ ቲኬቱ። ይሄ የኔ ነው፣ ይሄ የኔ ነው፣ ይሄ ደግሞ የእሷ ነው። ተመልካቾቻችን ስለዚህ ይሄንን ፋይል ኦልሬዲ እዚህ ውስጥ አስቀምጠዋለሁ። የት እንደምንሄድም ተመልካቾች ከሄድን በኋላ ነው የምታዩት እናንተ። እሷ ደግሞ ስታዩ ምን አይነት ስሜት እንደሚሰማት እንግዲህ ወይ ከእሷ ስሜት ጋር ትገምታላችሁ እናንተ የት እንደምንሄድ ማለት ነው። ይሄንን አንተ ጋር ይቀመጥና ምናልባት ሳይቶችን እኔም ላሳየት ስለምፈልግ ለተመልካቾች እዛ ስንሄድ አንተ ወደ እምጠቁም ሚንሴልስ ጋር እሱ ይሰጠኛል። ምክንያቱም ማየት ስለሌለባት እጄ ላይ ማለት ነው እሱ ጋር ይቀመጥና ማለት ነው። ስለዚህ ጋር ይቀመጥና በኋላ ስትወጣ ስጣለ እዛ ሴቱ ሳያየን ምናምን ቤቱን የዛ ሰዓት ላይ ሰጠኝና አሳየታለሁ ማለት ነው። እኔ ራሱ ጓጉቻለሁ በጣም ደስ ላሳየ ስላለው አሁን በዞም ቤቱን አሳያቸዋለሁ ፕሮግረሱ ምን ያህል እንዳለ። ከዚህ በፊት ኬኖ ጋር መተን ነበረ። ኬኖ ጋር ስንመጣ ወራት ምናምን ነው አመት አልሆነም ራሱ። እና ፕሮግረስ እንደነበረ ስለቀረጽን እሱንም አሳያቸዋለሁ። ዘጠነኛ ፉቅ መሰ ደረሰ ያለኝ። ስለዚህ እሱንም እናየዋለን። ምን አይነት ፕሮግረስ እንግዲህ በወር ውስጥ ምን ያህል ፎቅ እየተሰራ እንደሆነ በዛውም እናንተ ታዩታላችሁ ማለት ነው። ሰርፕራይዝም እናደርጋታለን ማለት ነው። የሆነን ሰርፕራይዝ ማን የማየት አለብኝ እኔ ራሱ በገልጽላችሁ ይሻላል መሰለኝ። አብረን ብንሄድ ነው ማየት ትፈልጋለህ? ስለዚህ አብረን እንሂድና ስለዚህ አብረን እንሂድ። በጣም ደስ ይላል። ስለዚህ ይሄን ፋይሉ በደንብ አድርገህ ያዘው እና፣ በእርግጥ ብትይዘውም እሷ ኤክስፔክት አታደርግም። ስለማታደርጋት የራስህ ነው የሚመስላት። ስለዚህ እዛ ያለው ነገር በደንብ አድርገህ ትነግረኛለህ። መልካም እሺ። ተመልካቾቻችን ስለዚህ እዛ ሄደን ቢልዲንጎቹን በደንብ አርጋችሁ ታይታላችሁ ስላከፋፈልም ስላለው ነገር በደንብ አርጓ ያስረዳናል እሷንም እዛው ሰርፕራይዝ እናደርጋታለን አሁን መኪናው ስላለች ስንቆይ ሌላ ነገር እንዳይመስላት እንሄዳለን ማለት ነው ማን እንደሆነ ምናምን በደንብ አርጌ ያስተዋውቀታለሁ ለእኔ ጣሉት አያሳስብም ለማንኛውም የትም እንዳትሄዱ አብራችሁ ቆዩ ሰላማችሁ ደህና ነሽ ተተዋወቂ። ግራ እየተጋባሽ ነው አ ምንድን ነው? ሰርፕራይዝ እያልሽ ነው። እንግዲህ ከእሱ ጋር ሄደን ነው የምናየው ግቢ እና እዛ ቦታ ስቴት ይ አክብራለች ሰይ ነኝ ቆንጆ። ይኸውልሽ ቤት ምናምን ልገዛ አይደለም? ከየት መጣ? አዎ ሙሽሮሽ ነን አይደለ? አይ ለተመልካቾች ያለውን ነገር ላሳያቸው ብዬ ነው። ከዚህ በፊት ፕሮግረሱ ምናምን አሳይተናቸው ነበርና ዲስካውንት ላይ ስለሆኑ ምናልባት ተጠቃሚ መሆን የሚችሉ ሰዎች ካሉ በእኛ እንግዲህ ምክንያቱ ቤት አገኙ ማለት ነው። ነገ የሚያመሰግኑ ደግሞ ብዙ ሰዎች እዚህ ቤት እንደሚጠሙ ተስፋ አረጋለሁ። ብዙ ሰዎች እኛን አይተው ስለገዙ ማለት ነው። እዚህ ለማንኛውም ፕሮግሬሱን አሳየቻቸው። መጨረሻ ላይ ግን ሰፕራይዚሽን እነግርሻለሁ ማለት ነው አለ። ይሄ ለተመልካቾች እያሳየናቸው ነው ሌላም ቦታ እንሄዳለን እዚህ ጋር አጭር መግለጫ እንግዲህ ይሰጠናል ማለት ነው። የሚገርምሽ እኔም ከአንቺ እኮ ነው የጓጓሁት ሰርፕራይዙ ለመስማት ማለት ነው። እሺ አሁን የምንገኘው እንግዲህ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ ነው ማለት ነው። እዚህ ጋር ሶስት ፕሮጀክቶች ናቸው ያሉን እዚህ ጋር ፊትለፊት እዚህ ጋር የምታዩት ከባለ አንድ እስከ ባለ ሶስት መኝታ ቤቶች ማለት ነው። ሁሉንም አፎርዴብል ያደረገ ዋጋ ነው ያ ማለት ስድስት ነጥብ ዘጠኝ ሚሊዮን ብር ጀምሮ ማግኘት ይችላሉ ማለት ነው። ባለ አንድ እስከ ባለ ሶስት መኝታ ቤቶች ድረስ ማለት ነው። ሙሉ ክፍያ ስድስት ሚሊዮን ከስድስት ሚሊዮን ፒያሳ ላይ እንግዲህ በስድስት ሚሊዮን ብር ቤት ማግኘት ማለት አስቡት እንግዲህ ያለ እንደሆነ በጣም ዝንዲሽ ገንዘብ ነው። ያለ ምንም ደግሞ የዋጋ ጭማሪ ማለት የዋጋ ጭማሪ የሌለበት ነው። ይሄንንም ደግሞ በፕሮግረስ ቀስ እያሉ የሚከፍሉት ማለት ነው። የማለት ቅድም በነገርከኝ በ15 ምናምን ክፍያ ማለት ነው። አዎ እንደዛ እንግዲህ ቆራርጡት እስቲ በ6 ሚሊዮን በ15 ዝም ብላችሁ አካፉትና ስንት እንዳይመጣ፣ በጣም ትንሽ ገንዘብ። አዎ ከዛው ውጪ ደግሞ ጀስት ዲስካውንቶችም እንደዚህ በጣም ቆንጆ ዲስካውንቶች አሉ። ኦፊስ ላይ እንዳወራ ነው። አዎ ዲስካውንቶች አሉ እዚህ ጋም እስከ 30% የሚደርሱ ቅናሾች አሉ ማለት ነው። በጣም ነው የሚገርመው። ተመልካዮቻችን ይሄ ቦታ በጣም ጉድጓድ ነበር እየተቆፈረ የነበረበት ሳነ የመጣ ነው። አሁን ደግሞ ወደ ሶስት ቤዝመንት ምናምን ከፍ ብሎ ኦልሞስት አንደኛ ፎቅ ደርሷል። ከዚህ በኋላ ደግሞ ታውቁታላችሁ በፎቅ የምትሰሩ ሰዎች እናም ታውቁታላችሁ ትልቁ ስራ የግራውንድ የማውጣት ስራ ነውና ከዚህ ከዚህ በኋላ ጥሩ ነው በቃ የሚለጠጠውና በእርግጠኝነት ካመት በኋላ በጣም ብዙ ነገሮች እንደሚለወጡ ተስፋ አረጋለሁ። እዚህ ቤት የገዙ ሰዎች በጣም እድለኞች ናቸው ለማለት ያክል ነው። አካባቢው ላይ ደግሞ ምናልባት አሁን እዚህ ጋር የመንግስትና የግል ተቋማት እንዲሁም ደግሞ የተለያዩ ፋሲሊቲዎችን የሚያገኙበት ቦታ ነው። መቼም ፒያሳ ላይ ምን ምን አለ የሚለው ለተመልካቾች መናገር ማለት ያው ለሚያውቁ ሰዎች ድጋሚ ማሳወቅ ነው የሚሆነውና በዚህ በኩል ፍሬንድሺፕ ፓርክ ነው ያለው። ኢኖቬሽን ሚኒስትር እዚሁ ፊት ለፊታችን ነው ያለው። ሊሴ ገብረ ማርያም ትምህርት ቤት እዚ ጋ ነው ያለው። ጥቁር አንበሳ እዚሁ ነው ያለው። እና አብዛኞች በጣም ብዙ ነገሮች፣ ኢሚግሬሽንም እዚሁ ነው። ጥቁር አንበሳ እና ብዙ ብዙ ተቋማቶች እና እንትን የመንግሥትና የግል ተቋማቶች አሉ። መዝናኛ ቦታዎች አሉ እንደዚሁ እና በጣም ቆንጆ ቦታ ነው። ሁለተኛውን ፕሮጀክት እንደው አንዴ እሺ ሌላኛው ሳይታችን እንግዲህ እናየዋለን ያልኩ የኛው ነው። እዚህ ደረጃ ላይ ደረሰው ወይ በጣም በአጭር ጊዜ ውስጥ ነው። አንድ ሁለት ወር ምናምን ከግራውንድ በኋላ ሁለት ወር ወራሳል አበርካቾች ያው ሌላው ምን አልባት እሺላቹ እዛው አካባቢ ነው። ኦልሬዲ እየተሰራ ነው ሞስት ሁለተኛ ፎቅ ላይ እየደረሰ ነው። ሌላው ምንድነው እዚህ እዛም ያልነገርኩ ነገር አለ ደንበኞች እነዚህ ፕሮግራም እናመስል በሚኖርበት ሰዓት ላይ ፕሮግራም የሚያዘጋጁበት ቴራሶች አሉት ማለት ነው። እዚኛውም እዛኛውም ሳይት ላይ ማለት ነው። የልጆች መጫወቻ ቦታ አለ። በቂ የመኪና ማቆሚያ ፓርኪንግ እና እንዲሁም ደግሞ ቤቶቹ ሲሰሩ በቂ ብርሃን እንዲኖራቸው ተደርጎ ነው ሁሉም ማለት ነው እና አብዛኞቹ በቃ እንደዛ ናቸው። በጣም ቆንጆ እየታኑ ያላቸው ቦታው በጣም የሚያምር ቦታ ነው። ያው እዚህ የገብረ ማርያም ትምህርት ቤት አለ፣ የማታውቁት አለ ብዬ አላሰብም። እዚህ በማር ኖሮ ነው የተመርካቾች። አዎ በጣም አዎ፣ በጣም ትምህርት ቤቱ ፋዘር

ሁለተኛው ሴት ደግሞ ሄደን እናያለን ማለት ነው አብራችሁ ነው ሰዎች እንግዲህ እንደምታዩት መሽቷል። አሁን እኮ ኦልሬዲ አንድ ሰዓት ላይ ሆኖ አስር ደቂቃ ምናምን የቀረው ግን እንደምታዩት መሽቷል። በጣም የሚገርም ነው። ለማንኛውም እንግዲህ እንዳያችሁት ነው። ቢመሽም ትንሽዬ ቢሆን ላይት አለው። ኦልሞስት ከሌሎቹ ህንጻ በልጧል። የቀረው ሁለት ምናምን ይመስለኛል። አያት ላይ ሁለት ሳይቶች አሉ ብዬሽ ነግሬያለሁ። እና አንደኛው አያት ፈረስ ቤት ነው። ሁለተኛው ደግሞ አሁን የምንገኝበት አያት ሎሚያድ ሱፐር ማርኬት ከፍ ብሎ ያለው ሳይታችን ነው ማለት ነው። በአጭር ጊዜ ውስጥ በስድስት ወር ባልሞላ ጊዜ ውስጥ ነው ጂ ፕላስ ዘጠነኛ ላይ ደርሷል ማለት ነው። እስከ ጂ ፕላስ አስር ነው የሚሰራው። በአንድ አመት ጊዜ ውስጥ የምናስረክበው ነው። እዚህ ላይ ከመቶ አስራ አንድ ካሬ እስከ መቶ ሰላሳ ሰባት ካሬ አለ ማለት ነው። ቴራስንም ጨምረን ለአንዳንድ ፕሮግራም ማዘጋጃ የሚሆኑት ቴራስ ጨምረን ነው። እንደምታዩት አስፋልት ዳር ነው ያለው ማለት ነው። ቆንጆ ቪውን ያለው በዛኛው ሳይት ደግሞ ወደ ፀሐይ መውጫ እና የጠዋት ፀሐይ የሚያገኝበት ነው። በዚኛው ሳይድ ደግሞ ቆንጆ ቪው፣ የማታ ፀሐይ የሚያገኝበት ነው። ወደ አስፋልት ሳይድ ነው ያለው ማለት ነው። እና በፍሎር ደግሞ ሶስት አባውራዎች ናቸው የሚኖሩት ማለት ነው። እና ሶስት ብቻ ማለት ነው? አዎ ሶስት አባውራ ነው ያለው በፍሎር። እና እንግዲህ እንደምታየው ቦታው በጣም ቆንጆ ቦታ ነው። እንዳያመልጣችሁ፣ በጣም ትንሽ ስቶክ ነው የቀረው። ለተመልካዮቻችን ጫፍ አደባባይ ጋር የነበረው ባለፈው የሰራንበት ኦልሞስት ሙሉ ለሙሉ ተሸጧል። እንኳን የቀረው እንግዲህ ይሄ ነው። ይሄ መንፃ ውስጥ እያለቀ ነው። በትንሽ ጊዜ ውስጥ ኦልሬዲ ፊኒሺንግ ብቻ ነው አሁን ኦልሞስት የቀረው ማለት ይቻላል። በትንሽ ጊዜ ውስጥ እንግዲህ ያስረክባሉ ማለት ነው። ስለዚህ በብዙ በብዙ ጊዜ ክፍያ የሚከፈል ነው። እናንተ ደግሞ በትንሽ ጊዜ ውስጥ መረከብ የምትችሉት ነው እና ኦልሞስት አስፋልት ዳር ነው። በጣም እየለማ ያለ በጣም ትልቅ ቦታ ነው። ሀያት እኔ እራሴ ባሉ ጠቅልዬ ወደ አየት ነው የምንወጣው ለማንኛው ተመልካዮቻችን በጣም ትልቅ ህንፃ ነው። ሊፍቶች፣ ስታንድ ባይ ጀሬተር፣ ከዛ ውጪ ፓርኪንግ፣ የልጆች መጫወቻ፣ ቴራስ እንግዲህ በፍሎር ሶስት አባወራ ማለት በጣም ትንሽ ነው። አሪፍ ነው። በጣም ዘመኑ የጠበቀ ትልቅ ህንፃ ነው እና በጣም ደስ የሚል ቦታ ነው። ሞር እናንተ መታችሁ ማየት ትችላላችሁ። ተመልካዮቻችን ነገር ባይን ይገባል እንደሚባለው ማለት ነው። በተጨማሪ ግን እዚህ ላይ ልጨምርልን ነው አሁን እዚህ እዚኛው ሳይት እና የአያት ፈረስ ቤቱ ኦፊስ ላይ የተናገርኩት ማለት ነው እስከ አምስት ሚሊዮን ድረስ ባለ ሶስት መኝታ ለምሳሌ እስከ አምስት ሚሊዮን ትርፍ የምታገኙበት ነው። ዲስካውንቱ እስከ 35 ፐርሰንት ነው። ዲስካውንት ያደረግ ነው ቅናሽ ያደረግ ነው ማለት ነው። እና ለአጭር ጊዜ የሚቆይ ነው። ስለዚህ ያንን መጠቀም ያን መጠቀም ትችላላችሁ። ጊዜ ተመልካቻችን ሁለት ሳምንት በጣም እንደዚህ አላቅም ብቻ በትንሽ ጊዜያት ውስጥ የሚሰጥ እድል ስለሆነ ሞር፣ አሁን ይህ ቪዲዮ ካያችሁ በኋላ ከቤተሰብ ጋር ከራሳችሁ ጋር ተነጋግራችሁ አዋራቸው የሚያዋጣቸው ከሆነ ትጠቀማላችሁ ማለት ነው። እኛም እንግዲህ ወደፊት ቤታችን ትጋብዙታል፣ ትጋብዙናላችሁ የጠቆመን ቤት ብላችሁ እንግዲህ እንደ ውለታ አረን። ለማንኛውም ተመልካቾቻችን በዚህ ቁጥር እነሱ ማግኘት ይችላላችሁ ማለት ነው። እኔ አሁን ወደ ሰፕራይዙ ሲሄድ እዚህ ጋር እንዴት አድርጌ ነው በዚህ ጨለማ የምሰጣት ግራ እየገባኝ ማለት ስለዚህ እኔ እንደሀሳብ እንደሀሳብ ማለት ነው፣ ሞር እዚህ ከምሰጣት ቤት አሁኑ ነው። ተመልካቾችን በእርግጥ አሁን ነው የሚያዩት እኔም እኮ አንተም ብዬሽ ነው የመጣሁት። ይሄን ለማየት ነበር የመጣሁት ግን እዚህ ችግር እሺ፣ ደስ ይለኛል ነበር ቤት

እንኳን ደስ አለሽ። ነው አመሰግናለሁ። እንግዲህ እዚህ ተማ ያረቁት የሆነ እዚህ የት ነው የሚያሳብ? እየተጋባ ነበር እና ታሪካችን ነው ጥሩ ጊዜ የምናሳልፍበት ነው። ሚሞሪ ሆኖ የሚያሳልፍ ነው። እንግዲህ ይኸው እንደምታዩ ሌላ ቦታ። ስለዚህ ለመጀመሪያ ጊዜ እንግዲህ ለመጀመሪያ ሺህ የምትሄጂው ከሱ በላይ ደግሞ በጣም ብዙ ነገሮች ታያለች። ስለዚህ ደስተኛ ነው። ይሄ ነበር ሰፕሪዝ። ከቤትና ከዚህ ቤት ግዢ ነው ይመስላል። የትኛው ይሻላል? እውነትም ደስ ይላል እኮ ወደ እዚህ እንጨምር። እንደ ከቤቱ እኮ ከቤቱ እንጨምር። እስሶ ሚሊዮን አላገላቸውት ሚሊዮን እቀንስላቸው። እንግዲህ ይህንበር ሰርፕራይዙ። እግዚአብሔር ደግሞ ከፈቀደ ደግሞ ወደ ፊት ደግሞ ከተገኘ ዩኒቨርሲቲ ቤት እንገጣለን። አለም አይቀርም። አለም የሰው ልጅ ያስባል ያቀዳል፣ እግዚአብሔር ደግሞ ይፈጽማል። እኛ ደግሞ ተጠቃሚ ባልሆነም ተመካዮች፣ እናንተ ተጠቃሚ እንድትሆኑ ይሄን ነገር እንግዲህ ሼር አደረጊያቸዋለሁ እሷ በዛውም ሰርፕራይዝ አርጋት ብዬ ነው። ተመልካዮቻችን በጣም ደስዳሽ ተስፋ አደርጋለሁ። በምንሄድበት ሰዓት ጥሩ ጊዜ ያሳልፋል ጥሩ ሚሞሪ ያሳልፋል እንመጣለን። ማስቶሻችንም በጣም በጥሩ ቦታ ከዩቱብቸር ጋር ሆነን አሪፍ ጊዜ እናሳልፋለን። በጣም ስለዚህ ይሄ ነበር ሰርፕራይዙ። ለማንኛውም በሌላ ቪዲዮ እንሰራላቸዋለን የት እንደምንሄድ ምናምን ያለውን ነገር ተመካዮቻችን በሌላ ቪዲዮ ይዘናችሁ እንመጣለን። ደስ እንዳላችሁ ተስፋ አደርጋለሁ። ተመካዮቻችን እንግዲህ መጠቀም የምትችሉበት ትልቅ እድል ነው። ማየት ትችላላችሁ እየመጣችሁ በአካል በዚህ በምታይ ቁጥር እየደውላችሁ ደግሞ ከነሱ ጋር ማውራት ትችላላችሁ ማለት ነው። ሞር ከኛ በላይ እነሱ ትልቅ ነገር ያለው ነገር በደንብ አድርጎ ይነግሯችኋል ማለት ነው። አብራችሁ ስለነበራችሁ በጣም እናመሰግናለን። እግዚአብሔር ያክብርልን ለእናንተ ብለን ከአራት ሰዓት በላይ ነው እንግዲህ ይሄን ነገር እናሳያችሁ የመጣ ነው። እናንተ ግን በ15 በ20 ደቂቃ ቪዲዮ ያለው ነገር መረጃ በደንብ አድርጋችሁ አይታችሁታል። ስለዚህ እንደ ሁለት አቁጠሩት ይሄን ነገር ተመልካቾች፣ እንወዳችኋለን፣ እናከብራችኋለን። በቀጣይ በሌላ ቪዲዮ እንገናኛለን። ሰላማችሁ። በጣም ደስ ብሎኛል። ስትመለሱ ማረፊያ እናዘጋጃለን ማረፊያ